አሰላም ዓሌይኩም ወረህምቱላሂ ወበረካቱ ውድና የተከበራችሁ የልጅፋፊ ቲዩብ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ከእኔ ጋር ሁሉ ሰላም ነው አልሐምዱሊላ። እንዲሁም ክርስቲያን ወገኖች ሰላም ብዬ ያለው ሀገራችንንም አላህ ሰላም ያደርግልን። ዛሬ እጀላቸው የመጣሁት ምርጥና ፈጣን የሆነ ነጻ ሸበካ ላሳያችሁ ነው። ሁላችሁ አውርዳችሁ ተጠቀሙበት። እንዲሁም ለምትሳደቡ አላህ ልቦና ይስጣችሁ። እኔ ለእኔ ጥቅም ብዬ ሳይሆን ለእናንተ ጥቅም ብዬ ነው የምለቀው እንጂ አልለቅም ማለት ነው። እና ይሰራል አይሰራ የምትሉ ልጆች ተሸውዳችኋል ማለት ነው። የሚሰራ ነፃ ሸበካ ነው እየለቀኩ ያለሁት ማለት ነው። እያወረዳችሁ ተጠቀሙት። ወይም አልሰራ አልሰራካላችሁ የስልካችሁ ችግር እንጂ ለሁሉም ሰው እየሰራ የሚገኝ ምርጥና ፈጣን አዲስ ነፃ ሸበካ ነው ማለት ነው። እና በማሳያችሁ መልኩ እያወረዳችሁ መጠቀም ትችላላችሁ ማለት ነው። ሙሉ አከፋፈቱን አሳያችኋለሁ። እስከ መጨረሻው ተከታተሉኝ። ለልጅ ፋፊ ዩቲብ ቻናል አዲስ ከሆናችሁ ሰብስክራይብ፣ እንዲሁም ሜዶል ምልክቱን በመንካት ቤተሰብ ይሁኑ። የተለያዩ ቪዲዮዎችን በምለቅበት ሰዓት በፍጥነት ይደርሳችኋል። ቪዲዮን ላይክ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ላይ አስፍሩልኝ ማለት ነው። መጀመሪያ አቡን ዳውለድ እናደርጋለን። ጎግላችን ውስጥ ገብተን ማለት ነው። እስቲም ኦሮ ብላችሁ ሰርች ቦታ ላይ ትጽፋላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ክሊክ ታደርጉታላችሁ። ከዛ ይሄንን ኪሊክ ታደርጉታላችሁ። እኔ የጻፍኩትን ትጽፋላችሁ። ከዛ ይሄንን ኪሊክ ታደርጉታላችሁ። ከዛ ይሄንን ኪሊክ ታደርጉታላችሁ። እስክሮን እስክሮን ታደርጉታላችሁ ወደ ላይ ሸርተት ሸርተት ታደርጉታላችሁ። ከዛ ኢንስታል ብሎ የሚመጣላችሁን አፕ ዳውንሎድ አርጋችሁ ከፍታችሁ ተጠቀሙበት ማለት ነው። ከናንተ የሚጠበቀው አቡን ዳውንሎድ አርጋችሁ ከፍታችሁ መጠቀም ብቻ ነው። ሌላ ፕሮሰስ የለውም። ይሄ ብቻ ነው። እንዲሁም ይሄ አልሰራ ካላችሁ ሌላ አማራጭ ለቅላችኋለሁኝ። ኮሜንት ላይ ያሳወቁኝ።